አንዳንድ ሰዎች የራሳቸው ጥቅም ሲሉ የሰው ህይወት ምንም የማያገባቸዋል። ህይወቱ ራሱ አሳልፎ ቢሰጡ የእነሱ እስካልጎደለ ድረስ ምንም የማይመስላቸው ሰዎች አሉ። ለምሳሌ የናታን አዲሱ አሰሪዋ። እኔ እነዚህ ሰዎች ሁሌም እንዳልኩኝ ያው አልወደድኳቸውም። እኔ ብቻ ሳይሆን ብዙዎቹ። ማታ ልብ ካላችሁ ምንድን ነው ያለችው ሴትዮዋ የራሱ እያሳደዱት ያፌት ሰዎችን በዛም በዚህም ከባውታል። ነገር ግን ምናለች ደወለች፣ የት ነህ ድምፅህ ይኮሻኮሻል፣ ይንሾካሾካል አለችው። ሰዎቹ እየተከታተሉኝ ነው ማለት እና ላይ ከታተሉት ነበር እንዴ ነው አለችው። እና ሌላ ደግሞ እሱ ብቻ መች በቃት፣ እሱ ብቻ አይደለም ቀጥላ ምናለች? በሆነ መንገድ እንትን በልና እንትን በልማ ለማምለጥ ሞክር ምናምን አለች። እና አሁን የደወልኩልህ የልጅ ስሟ ጠርታ የልጇ ነገር ምን ብላሃት ነው ምናምን ብላ የልጇ ነገር በዛ ሁኔታ ውስጥ ሆኖ በዛ በጭንቅ ይትረፍ አይትረፍ ስንት ሰው እንደከበበው ታውቃለች። ያፌትም ደግሞ ብዙ ሰው እንዳለው እሷም ታውቃለች። የእሷም ሰዎች አሉ። ነገር ግን የአፌትን አደገኛ መሆኑን ታውቃለች እሱ ማለት ነው። ነገር ግን እሱ ምንም አልመሰላትም፣ እና ከዛ እኔ አሰብኮኝ የምሬ ነው ብላቸው። እንዲህ ሰዎች ስንባል እንደው ስንት በየ አይነት ሰዎች አሉ። አሁን እች ሴትዮዋ ይሄ ልጅ የእውነት ከድራማው ብንወጣ እስካላይ ላይ በህይወቱ የእሷ ነች መጠቀሚያ የምታደርገው የእሷ ነው የሚሰራው። ስለዚህ የሆነ ነገር ቢሆን፣ ምን ቢሆን፣ ምንም የሚያገባት ነገር የለም የሚጎድልባትም ነገር የለም። ምናልባት በሰራው ስራ እሱ አክቲቭ ሆኖ በሱ ብዙ ስራ የሚመጣ ከሆነ ምናምን ያ ያ ነገር ይጎድልባታል እንጂ እሱ የሚጎድለው የቤተሰቡ ነው፣ የእሷ አይደለም። የእሷ የሚጎድለው ጥቅሟ ነው። ያው አያያዝ፣ የሰው አያያዝ ይበለውን እሷ ህገ ወጥ ነው። ኖርማሊ በህገኛ መንገድ ራሱ የሚሰራ ሰው ከድረ ማወጣ ብንል አሰሪና ሰራተኛ ያው ይጠቅማሉ ሁለቱ። ሞር ደግሞ የሚጠቀመው ያው አሰሪው ነው ማለት ነው። አንድ ሰራተኛ ሲወድ ዝም ብሎ አይደለም ያን ሰራተኛ፣ አስመጪ ላኪም ይሁን ሰውየው በቃ ኖርማሊ ብቻ አሰሪ ይሁን ማለት ነው። እና ያን የሚወደደው ተቀጣሪው በስራው ነው። ምናልባት እንደዚህ አስመጪና ላኪ ከሆነ አከፋፋይ ከሆኑ የሰው አያያዘ የሚባል ነገር አለ። ሰው እንዴት ነው የሚይዘው? በዛ እሱ በእሱ ደንበኝነት እንዴት ነው የሚይዘው እሱ በሚይዛቸው ወይም ደግሞ እሱ በሚያስናግዳቸው ወንድሞች ደስተኛ ይሆናል። አንዳንድ አሰሪዎች ስለዚህ በብዛት ሲድረከብለት በብዛት ቀስ ሲነሳለት፣ በዛን በቀጠረው ሰው ምክንያት ያን ሰው ይወደዋል። ጥቅሙም ደግሞ እንደዛው ምናልባት አሰሪው ጥሩ ከሆነ ከተዋዋለው ደንብዙ ሊጨምርለት ይችላል። ግን ይህ ልጅ የሆነ ነገር ቢሆን ግን የሚጎድልበት የእሱ ጥቅሙ ነው እንጂ ሰውየው አይደለም። የሚጎድለው ደግሞ ያን ሰው አንድ ነገር ሲሆን የቤተሰቡ ነው። የዚህ አሰሪው ምንም እንትን አይልም። እና ሰሞኑ የሆነ ዱባይ ላይ ምናል ካያችው የሆነች ልጅ ለማስታወቂያ ብለው ከሀገር አመጧት ማለት ነው። ያው ዱባይ ያሉ በብዛት ልብስ ቤት ነው የሚሸጡት እንደምታውቁት። ለልብስ ቤት ታስተዋውቂያለሽ፣ ሱቅም ትሰሪያለሽ፣ በዛውም ደግሞ ብለው አመጧት። ኖርማል መጀመሪያ አይተው ፎቶም ይሁን ሁሉም ነገር አይተው ነው የመጣት። እና ከዛ በኋላ እየሰራች እየሰራች እየሰራች መጨረሻ አካባቢ ከመቆም ብዛት፣ አንዳንድ ሰው ብዙ ሰዓት ከቆመ እግሩ ያብጣል ምናምንና ብዙ ጊዜ እንደዚ አይነት ነገር ይከሰታል። እቺ ልጅ ትታመማለች። መጀመሪያ ወደዋት ከእነሱ ጋር እየሰራች ያው ስትታመሙ ማንም እንትን አይላቸውም። እና መጨረሻ ያው ወደ እንደው የመጣችበት ራሱ ቢመልሷት ከቤተሰቦች እራሱ ቢመልሷት፣ አንድ ነበር ግን አልመለሷትም። በቃ ዝም ብሎ ሆነ ቦታ ዘመን ነገር እንደዛ። ወይ ወረቀቷ እንትን ብለላት አይደለም፣ ወረቀቷን አልቆባት ወረቀቷ ማሳድሰው ሂጂ ወይም ደግሞ ታክመሽ ትመጭ ያለች ምናምን አይደለም። መጀመሪያ በደንብ ተጠቅመውበት እቺ ልጅ አይተው አምጥተው ማስታወቂያ ብደንብ ትሰራለች፣ ሱቅ ትሰራለች። ወደዋት ምናምን ከእነሱ እየሰራች ትንሽ ስትምታመም ያው አውጥ ተውጣሏት ማለት ነው። እና እንደው አንዳንዴ አይደለም ሰው ይቅርና የሆነ በየቤታችን በተለይ ደግሞ ሀገራችን ኢትዮጵያ ገጠሩ አካባቢ ብዙ ጊዜ ቤታችሁ ከቆየ አህያም ይሆን ፈረስም ሊሆን ይችላል በሬም በቃ ማንኛው የሆነ ቤታቸው ብዙ ከቆየ ሄድ ሲታመሙ ራሱ በተለይ እንደዚህ አህያኑ ፈረሶች ምናምን ብዙ ብ ስለሚጠቀሙባቸው ያው ያሳዝናቸዋልና አታ አውጥቶ ለመጥ አልራሱ ያው የግድ ያን አባቱ ስንት እንደሚያለቅስ እናውቃለን። ፈረሰ ሞተበት አባት ያለቀስ አባት እኔ አውቃለሁኝ። እና አታ ታሞ ራሱ አልነሳ ብሎ ቤት ላይ በቃ እንዳታነሶት እንደ ውጭ እንደ ወጥ በቃ ልክ እንደታመመ እንደ ሰው ማለት ነው። ያስታመመ በቃ አንዳንድ ሰው እንደዚህ የእንስሳት ጭምር እዝነት አለ። አይደለም ሰው ታሞ አውጥቶ ለመጣል ማለት ነውና በተለይ ገጠሩ አካባቢ ሁላችሁም ታውቃላችሁ። በላይ በተለይ ደግሞ ቤት ላይ ተወልደው ያደጉ እንደዚህ እንስሳቶች ምናምን ሲታመሙ ራሱ በጣም ነው የሚያሳዝኑ። አጋጣሚ ደግሞ ሲታረዱ፣ በግ ሲታረዳ አልቀሳቸው አታውቁም? እንደ ቤታችን በየቤታችን መረጥ ነው እኛ በሀገራችን ሰው የእንስሳም ጭምር እንደዚህ ይጨነቃል። እኛ ሀገራችን ካወጣን በኋላ ግን በሰው ላይ ራሱ ጨካን እንሆናለን። እና እቺ ልጅ አምጥተው ከሰራች በኋላ በጥሩ በጤነቷ ጊዜ ወደው ምናምን ከዚ በኋላ ትንሽ ሕመሙ ደስ ይላል ስራውም ስትቀንስ እነሱም ያው አውጥተው ጣሏት ማለት ነው። እና ምንም ቢወዱ ሰው የንዛን የቤተሰቡ ነው የሚጎድልበት እንጂ የዚህ የባለቤቱ አይደለም። አሁን የናታን አሳሪ ማታ እንደዛ ነው ትላለች። ያኔ በቃ እኔ አሰብኩኝ። እኔ ሁሌም ሳይ እንዲህ ወጣ ብዬ ነው የማስበው። ወደ የት ነው ወጣ ብትይ ወደ አስፋልት ነው የምትሉኝ ነገር አለ። ወይም ደግሞ ወደ የት ነው ወጣ ሽም የሚለኝ አይጠፋም። ኖ ድራማው እያየሁት እያየሁት ወላይ ወደ ሌላው እንትን ነው የማስበው እና እንደዚህ አይነት ሰዎች አሉ። ማታ ይሄንን ትስል ይሄ የዱባዩ ሰዎች ምናልባት አይታችሁ ከሆነ ባለፈው ምንድነው ሚዲያ ላይ ወታ ነበረች ልጅ እና ልክ ናታን ሴትየዋ እንትናሰሬ ሳንትል ሳ ወደ ውያችን እንትን ነው ትውስት የሚለኝ እኔ ሳያቸው። ይሁን በቃ የሚለሰው እውነትም ድራማ ነው፣ ግን ለማስተማር ነው ብዙ ጊዜ እናውቃለን። ነገር ግን በቃ ያየኋቸው ወይም ደግሞ የቆየ የሚሆን ያየኋቸው ትንትኖች ቪዲዮ ምናምን እንደዚህ እየተጎዱ ምናምን፣ እንደዚህ ድራማ ሳይ በቃ የእውነት ነው እንደዚህ አይነት ሰዎች አሉና፣ ከዛ ነው ሁሌም ኮምፕሌን ማድረገው ማለት ነው እንደዚህ ምንድነው ማያቸው ሁለቱም። እና ማታ ይሄንን ሴትዮ እንደዚህ ስትል የዱባይዋ ልጅ በቅርብ ነው ያየሁት ቪዲዮ እና አውጥታ እንደጣለት እንደሱ ነው ትዝ ያሉኝ። እና እሷ የተያያት ልጅቷን ልጃ በቃ ምን ብልሃት ነው እዛው ነው ምንም ምን ትላለች? ምን አደረገ? ምን ብትላት ነው? ምን ብትልህ ነው? ምን ስለ ልጅቷን ምን አለ? እሱም እስቲ አሁን ካለሁበት እንትን ልውጣና አሁን እንትን ውስጥ ነኝ አለ። እነን ያፌት ስግብግብ ሰዎች አላችሁና ያው የቅርባችሁ እንደዛ አታድርጉ ለማለት ነው። ግን ያው አታድርጉም ቢባል ያደርጋሉ። ምክንያቱም እነሱ የሚጎድልባት ነገር የለም። ልጅ ኮ ምንም አልሆነችም። በስላ ኮረፋቻል። ምን ቢላት ነው እንደዚህ የሆነችው? ነው ስግብግቦች ማለት ነው። በደረባ አረጎች። ያው ዛሬ ይመጣሉ ብያ ስበላዊ። ካልመጡም ደግሞ ያው ነገ ይመጣሉ። በነገራችን ላይ በየቀኑ መልቀቅ ቆይቷል። እንደዚህ ነገር አይለቁም። ለምን እንደሆነ ባናቅም ያው ቴክኖሎጂ ዛሬ አልደወልኩም። ሌላ ጊዜ ደውላቸዋለሁ። ዛሬ አልደወልኩ ምንም እንትን ያልኩም ይመጣሉ የሚል እንትን አለኝ። ያው ካልበጡም ደግሞ እንግዲህ ከሰዓት ማታ አካባቢ እንደውላለን ማለት ነው። እንጠብቃቸዋለን፣ እናያቸዋለን። ደግሞ የሆነ አንገብጋቢ ጉዳይ ነው። ናታ እንዳያችሁት እየተከተሉት ነበር። ሳይዙት አይቀርም። ያፌት ሰዎችን እየተከታተሉት ነበር ፈርቶ ነበር እሱም። ግን አንዳንዴ እንደዚህ አይነት ነገር የምር ከዚህ ስንወጣ እንደዚህ አይነት እንትን ነገር ካለ ያለ ሰው አትንቀሳቀሱ። ብዙ ሰዎች አሉ፣ የሰው የሚከታተላቸው ሰዎች። መቼም አሁን ከማን ጋር እንደተጣላችሁ፣ በዙሪያችሁ ከማን ሰላም እንዳልሆናቸው ታውቃላችሁ። በእንደዚህ አይነት ስንወጣ ግን ብቻችሁ በዚህ ሰዓት የምትጠራጠሩበት ደግሞ ቦታ ደግሞ የሚከታተሉ ሰው እንዳለ ካወቃችሁ የምር ብቻችሁ አትንቀሳቀሳችሁ። ደግሞ ጨለማ ተገና አድርጎ ነው እንደ ወጣ፣ በቀን ይሻላል። እንደዚህ አይነት ራሳችሁም ያው እንዴት ድፍረት እንደሚኖራቸው አላውቅም። ድፍረትም ኑራችሁ በጨለማ ለማምለጥ ምናምን ማንኛውም ሰው ያው ጨለማ ተገና አድርጎ ስለሚያጠፋ የወደ ኋላ የወደፊት ምክሬ ማለት ነው ው እንደዚህ የምትንቀሳቀስ ሰዎች ያላችሁ የሚከታተላቸው ሰው እንዳለ ካወቃችሁ በቃ ከእናንተ ጋር ሰው ይኖር ከሰው ጋር ይህ ነው የምላችሁ።